ስንገናኝ የመጀመሪያችን ስላልሆነ ጥቂት ስለ እኔና ስለ ሚስቴ ነገርሽ አስፈላጊ ነው። ምናልባት እዚህ የመጣሽበትን ዓላማ ቢያስቀየርሽው እንጂ ጥሩ ቀን ውላለሁ ስል ቀን ልታበላሽብኝ፣ የተወደቀች እንኳን ብላ ትደውልልኝ። እኔ ምን አግብቶኝ ነው ስላንቺ እንደዚህ ብዬሽ የምጠይቅሽ? ምን ጠብ ያለ ነገር ሰርተሽ ነው?

ነገሩ ምን አገባኝ። ሳርዬ ከፈልቅ ቄጤ ማይም ማለት ትችላለህ። አሁን እኔ ነው ግሻገሩ ሰጠኝ እሱ ዝልክ ዝጋው። ምን ፈልግሽ? ሄሎ፣ ጓደኛዬ። ቆይ ለምንድን ነው ቤት የምትመጪው? ሰሚኛልሽ። ከዚህ በኋላ ሳልወድ በግዴ ህግ እንድጠቀም እያስገደድሽኝ ነው። ስለ አዲሷ ሰራተኛሽ ላወራሽ ነው የደወልኩት። ስለ ሳሮ ምን ማን ሳሚ ወደነ ቤዛ ቤት የላካት ሰራተኛ ስራውን በአግባቡ እየሰራች ትገኛለች። ሳሚ እንግዲህ ቲጅን ቀድሞ ከእሷ በፊት ወደ ቤዛ ሰራተኛ መላኩ በጣም ትልቅ ነገር ነው። ቤዛ እና ሮቤትን ቀድሞችዋል። በዚህ የተነሳ ግን ቲጅ ምንም ደስተኛ አልነበረችም። ቤዛ በሌለችበት ቤት ገብታ የሆነ እቃ መውሰድ ፈልጋለሁ ብላ ለመግባት ስትሞክር እንግዲህ ሰራተኛዋ አላስገባሽም ስትላት ሳሚ እንደላካት ተጠረጠረ። እና ለማንኛውም ይኸውልሽ፣ እኔ እና ሳሚ ከአንድ ላይ ነው የምንሰራው እና አስገብኝ ቢያንስ እንኳን ብርጭቆ ቆ ኋጣጠች ያለው ውጣ ስትላት፣ እንግዲህ ሳሮ የተባለችው ሰራተኛ ሰላይ ሆና የገባችው ለሳሚ አላስገባሽም በማለት እንግዲህ በሩን ስጠረቅምባት ቤዛ በጣም ተናዳ ነበር። ምን አይነት ሰራተኛ ነው ያመጣብን እንግዲህ ቅውስ ብላለች። በሌላ በኩል ሉሲ እንግዲህ እግሯን ተሰብራ አሁንም ሳሚን አንተን የሰበርከኝ እያለች በጣም እንግዲህ ስትጨዋበት ነበረ። ሳሚን ይህን እድል በመጠቀም እንግዲህ እግርሽ ልሽልሽ እያለ ለማሸት ሞክሯል። እንዲሁም ደግሞ በጣም ሲንከባከባት ነበረ። ሉሲም እንግዲህ አበዛችው። አንድ ቀን እንደ ወር አትዘጋጅሽ ብዬ ይዥሽ ወጣ ከጭንቅላት ላይ ኮነ የወጣሽው እያለ የተሰበረ እግሯን ሲጠግን ነበር። በሌላ በኩል እንግዲህ ሱራፌል ያቺ ሰራተኛ የሆነ ተልዕኮ እንዳላት በጣም ጠርጥሯል። ወይ ሳሚ፣ ወይ ደግሞ ዶክተር ሮቤል፣ ያለዛ ደግሞ ቴጅ እንደላኳት በእርግጥ ጠንቅቆ እየገባውም ይመስላል። በዚህ የተነሳ ባለቤቱን እንግዲህ ይችን ሰራተኛ ብትጠነቀቂያት የተሻለ ነው። እስኪ እንደው ትክ ብለሽ እያለች እስኪ አስተውያት፣ ምንም እኮ ሰራተኛ አይመስልም፣ እና እንዴት ነው ይቺ ሰራተኛ ናት ብለን ልናሳት የምንችለው? በማለት እንግዲህ ሲናገራት ነበረ። ቤዛ በጣም የዋህና ሰዎችን የምታከብር እንዲሁም ደግሞ በአግባቡ የምትንከባከብ ናት። አንተ እንደዚህ መጠራጠር የለብን። በቃ ተዋት። እንደዛ ከሆነማ እኮ አሁንም እኛ ሰራተኛ ለመቅጠር ራሱ በጣም ተሳቀን ያለ ነው ስትለው ነበር። እንደዛ ከሆነ ይች ሰራተኛ ነገ ጧት እዚህ ቤት እናስወጣት እና ሌላ መጣለው ይላታል። ሱራፊት ቤዛ በጭራሽማ እንደዛ ሊሆን አይችልም። ወስ ደግሞ ከዚህ በፊት ትታወቃላችሁ ትለዋለች ሱራፌልም እንግዲህ ከሰራተኛቱ ጋር ምንም አይነት ትውውቅ እንደሌለው አድርጎ ነው የነገራት። ሱራፌል እዚህ ጋር እንግዲህ ከዚህ በፊት እንደሚያውቃት እና ደግሞ የሆነ ነገር እንዳደረገችው ቢነግራት ጥሩ ነበረ ለቤዛ። ቤዛ አሁን ላይ በጣም እንደምትወደው እንዲሁም እንደምታፈቅረው ነግረዋለች። ከሱ ጋር ደግሞ ደስ የሚል ህይወት ለመኖር እያሰበች ነው። እንግዲህ ከሌላ ሰው ከሰማች ቤዛ በድጋሚ ልትጎዳ ትችላለች። ግን ሱራፌል እንደው ከሰራተኛቱ ከሳሮን ጋር የሆነ ነገር እንዳላቸው እና ከዚህ በፊት ተገናኝተው እንደሚያውቁ ቢያሳውቃት ለቤዛ በጣም ጥሩ ነበረ። እንግዲህ ጠዋት አስወጣታለሁ ብሎ ማታ ተማክሮ ነበረ። ጠዋት ሆነ እና አላስወጣትም። ሱራፌል እንግዲህ ቀጠሉ፣ ወደ ኪችን በመሄድ ከሳሮን ጋር ያወራው ነገር ነበረ። ምንድን ነው ያላት፣ ሳሮን እዚህ ቤት የሆነ ተልዕኮ እንዳለሽ እርግጠኛ ነኝ አውቃለሁ፣ ግን ያሳሚ ሳሚን አይላከሽ ብሎ እዚህ ጠይቃት። እኔ ሳሚ የሚባል ሰው አላውቅም ብላ ሽምጥጥ አድርጋዋለች። በእርግጥ እንግዲህ ስልክ ስታወራ አይቷታል። ስልክ ስታወራ የነበረውም ከሳሚ ጋር ነው። ሳሚም እንዴት ነው፣ ምን አዲስ ነገር አለ፣ ቤት ውስጥ የተፈጠረውን ነገር ነገሬ በማለት ደውሎላታል። በዛውም የሉሲ ነገር የተሰበረ እግር እየጠገነ ነበረ። ሉሲ በጣም ቀንታ ስትንጨረጨር ነበረ። እንግዲህ ማሬ፣ ምናምን እያለ ለማስቀናት ይሞክራል ማለት ነው። ሉሲም በጣም ስትንጨረጨርበት ነበረ። አረባክ እግሬን ሰበርከው። ይህን ስልክ አስቀምጥና እግሬን የምታሸኝ ከሆነሽ ወይም ደግሞ የሆነ ጥሩ መድኃኒት የምትሰጠኝ ከሆነ አከመኝ ያለ እዛ ስልክና ስራማ ይሆንም እያለች ስልኩን ከሳሩ ጋር ባያወራ እና ከእሷ ጋር ብቻ ቢጨቀጨቅ ደስታ ነበረ ያለው። እሱም እንግዲህ እንደቀናች ስላወቀባት ጭራሽ ለውድ ስፒከር አደረገን ነው። እንግዲህ ሲያወራት ምን አለችው? ማነው ከስር የሚንጣጠው ትላለች ሳሩን። እንግዲህ ሉሲም እንደስትል ሰማት እና አረምኛን ጣጣን ጣጣሽ ትል እና ጮኸ ትላለች ማለት ነው። ዝም ብለሽ የመጣሽበትን ስራሽን ስሪ በማለት ስልኩ ይዘጋል ማለት ነው። ሳሚን የመጣሽበትን ስራማ መዘንጋት የለብሽም ስሪ። ምንድን ነው ረሳሽ? ወምዴ ለምን ነዛ ቤት እንደገባሽ ያንዳንዱ ነገር አሳውቂ በማለት ይጠይቃታል። ሱራፌልም ከመጣ በኋላ እንግዲህ እባክሽ ንገሪኝ እንደሆኔ ቤዛም በጣም ነው የምወዳት። እርግጥ ነው ከዚህ በፊት ልጎዳ ታስቦ ያለው በአሁኑ ግን እኔ ምንም አላደርጋትም እሷን፣ ከጠው እንደውም የምኖር ሁላ አይመስለኝም። እና ባክሽም ከዚህ ቤት የሆነ ተልዕኮ እንዳለሽ ነገረኝ እና ወይም ደግሞ እነሱ ከከፈሎሽ እጥፍ ገንዘብ ላይ እኔ ጨምሬ ሄድሽ ከዚህ ቤት ውልቅ በይ። የሰው ህይወት ለማበላሸት እንዳትሞክሪ፣ ያም ደግሞ በባለ ትዳር ህይወት ውስጥ እያለ ሶራፌል ሲነግራ ነበረ። ሳሮንም እኔ ምንም አይነት ተልዕኮ የለኝም በማለት ነው እንግዲህ የሸመጠጠቻቸው እንዲሁም ምግብ ሰርታ እየበሉ እያለ ቤዛ በጣም ለየት ያለ እንክብካቤ ስታደርግላት ነበረ። ምንሽም እኮ ሰራተኛ አይመስልም። በዛ ላይ ደግሞ በጣም ጸዱ ነሽ እና ጎበዝ። እንደዚህ ራሽን ጠብቄ ማንም ሰው ሲጀምር ሰራተኛ ነው ምንድነው፣ የሚያደርገው ነገር የለም ያው አለባበስሽ ነው እና ቆንጂዬ ነሽ ታምር ያለች ብላ እንግዲህ አደናንቃታለች። ሳሮን እንደዛ ስትላት በጣም ገርሟታል። እንዴ ምን አይነት ሰው ነው የገባሁት? እንዴት እንደዚህ ታደንቀኛለሽ? ነው ማለት ተገርማ ነበረ። ሱራፌልም ደግሞላታል። አንቺ በጣም ቆንጆ ልጅ ነሽ ሰራተኛ አትመስም እና እባክሽ ሰውየውን እንዳታበላሽላታል። እንግዲህ ሱራፌልም እንደዛ ብሎ ከመከራ በኋላ እርግጥ ነው ከዚህ በፊት የሆነ አጋጣሚ አጋጥሞናል ቪዲዮ የምትለው ነገርም የለም ከኔጋ ግን፣ ደግሞ እዚህ ጋር የመጣሁት ስራ እና ስራ ብቻ ነው ብላ እንግዲህ ሳሮንም ታሳምነዋለች። ለማንኛውም እሽ ብሎ ጥሏት ይሄዳል። በሌላ በኩል እንግዲህ ዶክተሩ ካፌ ነው ቡና እየጠጣ ያለ እና እንግዲህ ያቺ ሰላይ ቲጂ የተባለችው ስትመጣበት በጣም ነው ያሳቀኝ። ዶክተር በዛ አጋጣሚ የቲጅ እና የዶክተሩ ፓርት በጣም ነበር የሚያስቀው። ዶክተር እንግዲህ ቡና እየጠጣ ያለ ቁጭ ብሎ ቲጅ ትመጣለች። ሲያት በጣም ነው የተናደደው። ቲጅ በቃውን ቀኔ ልታበላሽ ሆኖ ምናምን እያለ ነበረ ማለት ነው። እንዲሁም ደግሞ ምን ታረጊ የመጣሽን እኔና አንቺ ጎዝ በኋላ ስራ የለንም ሲላት፣ ቲጅ ምንም በቀላሉ እንደዚህ የምትፋተው ነገር አይደለችም። ምንም አይነት ገንዘብ የለኝም በቃ ሆቴል ማረው በቃ ገንዘቡ አልቋል ስጠይ ትለዋለች ቆይ የሚሰጥሽን ገንዘብ ለምንድን ነው በአግባቡ ማትጠቀሚ፣ በማለት እንግዲህ የተወሰነ ገንዘብ ፊቷ ላይ ነበር ወርውሮላት ሄደው። ይችም እንግዲህ ምንድን ነው የሚያናድድ ሲጀመር ያ የገጠመን ካሜራ ቋል ለምንድን ነው እዛ አታይም ይሆናል እንደውም ያን የገጠምሽውን ልክ እንዳንቺ የተበላሸ ካሜራ ገጥመሽ ነው በቃ። እንደዚህ ሲናደድም አልውልም በዛ ካሜራ ምክንያት እና ባንቺ ምክንያት ቀኔንም አላበላሽ አልፈልግም፣ ስበሳጭም አልልም። ያንን ካሜራ እየደቀንሽውን ነገር እያየው አላይም ይላታል። እንዲሁም ደግሞ ያ ካሜራ ራሱ ልክ እንዳንቺ እየተበላሸ ነው የው ተበላሽ ቶልሻል፣ ምንም ነገር አያሳይም ብሎ ይጩባታል ማለት ነው። ቲችም በቃ የሆነችና እና ከእነሱ ፊልቤት ተመልሸ ገባለው ከዛም በኋላ ቻርጅ ጨርሶ ከሆነም ቻርጅ አድርገዋለሁ ትለዋለች ማለት ነው። ዶክተሩ ደግሞ በክሽ አልፈልግም፣ ዞር ቤሌ፣ በቀቀኔን አታበላሹ እያለ በጣም ያመንጫጭቃታል። ቲጂ ደግሞ በቀላሉ የሆነ ነገር ደት ተው አልፈለገችም። ሳሚ ነው እርግጠኛ ነው የሆነች ሰራተኛ ያስገብታል እና ከሳሚ ጋር አንድን ነው ልያለችው ነው። ዶክተር ሮቤል ደግሞ እኔ ከጠላቴ ጋር አንድ እጅ አልሆንም በማለት ነው የመለስላት። እሷ ደግሞ ጠላት ክን ለማሸነፍ ስትል ግዴታ ነው ከጠላቴ ጋር መስማማት ያለበት ትለዋለች። ዶክተሩም እንግዲህ እኔ የማደርገውን ነገር አንቺ ልትነግሪኝ አይገባም ዞር በይልኝ በማለት አፈንግጣት ነበር ሄደው። ቲጂም ወደ ቤት መጣ አላስገባሽም ስላለቻት ያቺ ሰራተኛ በጣም ተናዳ ነበረ። ከዛ ቤት እንግዲህ ስትመጣ ቤዛ ከዚህ ቤት ማንም እንዳይመጣና እንዳይገባ ብላኛለች። ስለዚህ ለአስገባሽ አልፈልግም ስትላት ሰራተኛ ሄደው፣ እኔ እኮ ቤተሰብ ነኝ ብላ እንግዲህ ያላትን ሁሉ ነገር ለመጠቀም ሞከራ ነበር። ሳሮን ግን በጣም ብልጠናት። ከዚህ በፊትም ስለ ቲጂ ተነግሯት ስለነበረ ፈራቻት እና ለካ ቤዛ ውነቷ ነው። ምንም እብድ ቢሆን ራሱ እዚህ ቤት ቢመጣ እንዳታስገቢ ብላኛለች ብላ ጥርቅም ታደርግባታለች። ከወጣሽ በኋላ እንግዲህ ተመልሳ መታ ልጅ የምትባል ሰው መታ ነበረ ብላ ንግራት። ቤዛ ደግሞ ምን ታደርግ መጣች ማለት ተቆጥታለች፣ እንዲሁም ደግሞ አስገቧትም ብላ ንግራታለች እሷም ተመስግናለች ማለት ነው። ወደ ምን ተከፍታ ከሄደች በኋላ ያቺ ልጅ እኮ መጣ ነበር አለችኝ ሰራተኛዋ ስትለው ለሱራፌል። በቃ ይችላል በቃ አትሆንም እንደ በቃ ለህግ እና መልከት ሲል ነበር። በሌላ በኩል እንግዲህ ቴጂ ከወጣሽ በኋላ ያችን ሰራተኛ ማን እንዳላከብሽ ያውቃለሁ በማለት እንግዲህ ስልክ ትደውላለች ለቤዛ። ቤዛም ተደነግጣለች እና ምን በማለት ነበር የተቀበለች? እንግዲህ ቤዛ ማን እንዳላከባት ታውቃለች ወይስ ደግሞ እንዴት ነው ትባረራለች? የዛሬ ቪዲዮችን እንግዲህ ይመስላል። በቀጣይ ቪዲዮ ውስጥ እስከምንገናኝ መልካም ጊዜ ይኑላችሁ።